እኔ አላምንም። ቤተሰብ ግን ቤዚነች ወይስ ሌላ ሰው ነው? ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ቤዛዬ መጣች ቢባል ማን ያምናል? እግዚአብሔርን ወይኔ፣ የኒ ጨዋ፣ የኒ ደርባባ እንኳን ተመለሽ፣ እንኳን በሰላም መጣሽልን። ውይ ከኤፋ ጋ ኮ ያላችሁ ድምቀት ያንን ሁሉ ሳንጠግበው ጨርሰን ሳናጣጥመው በድንገት ጥፍት ስትሄብን በጣም ከፍቶን ነበረ። በድጋሚ መተሽ ስላየንሽ በጣም በጣም በጣም ነው ከምንም በላይ ነው ደስ ያለኝ። ያው ጠጉሯን ስለ ተቆረጠች ይመስለኛል እሷ ናት ሹይ አይደለችም እያልኩኝ ወደ ጠጉ እንትን ፎቶዋን ኤፋዬም በህይወቴ እንደዚህ ደንግጬ አላቅም ብሏል። እረ እኛም ደንግጠናል ኤፋ። እኛ እኮ በዛን ጊዜ ስትሄድ እኮ እኔ ፍቅር ይዞኝ ከአንተ ከዛ ኖ አልኩኝ። እንደገና ቤዚ አንድ ቀን መምጣቷ ስለማይቀር እኔ እንደዚ አይነት ጣጣ ውስጥ ፍቅር የሚባል ጣጣ ውስጥ መግባት የለብኝም ብዬ ተውኩትኝ ማለት ነው። እና ኤፋዬ እንኳን ደስ አለክ። እውነት እኔ ስሬስ ስሬስ ለምን እንደሆነ አላቅም። በፊትም እላችኋለሁ ኤፋ ይሆናል አለለ የዋህ ነው ደስ ይለኛል፣ ምናምን ነገር ማለት ያው፣ አንዳንድ ጊዜ የሚያናድደኝ ቅማሟን ፕራንክ ሲያደርጋት እንጂ ከዛ ውጪ ምንም ኬዝ የለኝ። ያናድደኝ ቅማሟን ግን ፕራንክ ሲያደርግ የሆነ ድርቅ ባለ ይሆናል ለ ድርቅ ያለ ፕራንክ ነው የሚያደርገው ይሄ የታወቀ ነው እና እሱ ያበሳጨኛል እንጂ በተረፈ ሁሉም ኖርማል ነው ትላላችሁ ለማንኛውም ቤዝዬ ዛሬ ያው በቪዲዮ ይመጣል ትመጣለች ከኤፋ ጋር ግን እንኳን በሰላም መጣሽልን በጣም ግን እንደምንወድሽ በጣም እንደምናከብርሽ የምታቂ ይመስለናል ምክንያቱም በዛን ጊዜ በሽ ሰዓት ብዙዎቻችን ተከፍተናል ለምን የት ሄደች ብለንም ጥያቄ አቅርበን ነበረ ያው በሰዓቱም ኤፋ መላሽ ሰጥቶ ነበረ። ዛሬ ደግሞ ድንገት መተሽ እንደ ሰፕራይዝ ስታረግን በስማ ከሚባለው በላይ ደግሞ ደስ ብሎናል። ምንም ማለት አይደለም። ህይወት ልክ እንደ ዘናት ቤተሰብ የሆነ እውነተኛ መዋደድ ካለ ደግሞ ትገናኛላችሁ፣ የሆነ ሰዓት ላይ ተራርቃችሁ አትቀሩም ማለት ነው። የእኔ ውድ ቤተሰቦች ላይክ፣ ሼር አድርጉ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናሉ በቅንነት ማለት ነው። እኔ ሰብስክራይብ አድርጓል ልም አሁን እንዲሁም ስለሞተ ነው